ሰላሙ አለይኩም ወረህመቱላሂ በረከቱ ከባቢ እኮ እንዴት ናቸው? እኔ አልሐምዱሊላህ። በጣም የሚያምር አበያ ቆንጆ ነው። አበያዎች አሉ በጣም የሚያምሩ ናቸው። እን ላ እነዚህ ነው አበያ ግዙ፣ በጣም ያምራሉ። ዳከረናሉ ታዘ። በጣም የሚያምር ቆንጆ ከረኖች አ እነዚህ ከረኖች አሉ። በጥቁር አለ ያው በትኩር ሀቂቃ ጎማዎች ም በጣም የሚያምሩት ቆንጆ ናቸው። እንደውናቸው ይሄ በውስጥ ነው የሚለበሰው፣ ከዚያ ይሄ ይደረጋል። ይሄ የሚደረገው ይነሳል እና በጣም የሚያምሩ ናቸው። ዙ ከባይ እነዚህም ደግሞ አሉ ኩፍየት ያላቸው ናቸው እንትን ናቸው። ይሄ እቺ አንድ ሀባ ነው የቀረችች፣ ከላይ ተደረበ ተደረብ ያላት ናት። እህ ይዘር ነው በጣም ያማምራል። ይሄ ደግሞ ኩፍየት ያለው ነው። ሁለት ኩፍየት ነው ያለው ለዚህ በዚህ ከረን አለ። በዚህ ከረን አለ። ክርስታኖች ደግሞ እነዚህ ያሉ በጣም ቆንጅዬ ክርስታኖች ናቸው። ቀለቷቸው እነዚያው ጠራህ የራስ ጠራህ አለው። በጣም የሚያማምር ጠራህ ቆንጆ ጠራህ አለው። አንድ ወይ እዚህ ያለ አንድ ደግሞ በዚህ ያለ በጣም ያማምራል። ሀቂቃ ማለት ነው። ደግሞ እርካሽ ነው፣ ግዙ ይሄ ጠራህ በጣም ያማምራል። ከዛ በዚህ ከረንም አለ። ሶስት አይነት ከረንዎች ነው ያሉት። በጠራህዎች ናቸው ጠግማቸዋለሁ ሁሉ ነው። በጣም የሚያማምሩት ሀቂቃ ማለት ነው። እዚህም ኩስታን አለ በከረን አሉ፣ እነዚህ እዛ ደግሞ ድሬዎች ደግሞ አሉ። የተለያየ ድሬዎች በጣም የሚያማምሩ ድሬ ርካሽ ናቸው ተሰርቶ መቶ ብር። ይሄን ይመስላል የቱርክ ጅልባቦች፣ የቱርክ አበያዎች፣ ኒቃቦች የምትፈልጉት አይነት አለኝ ማለት ነው። ግዙ። የእናቶች ጠረሀ ደግሞ ቆይ ላሳያች። የእናቶች ጠረሀ ያለኝ ይሄ አለ። ይሄ ከረን አለ። ይሄ ከረን አለ። ዩቱብ ላይ ስለምጭ ነው። ይሄ ከረን አለ። በጣም ያማምራል። ይኸው እነዚህ ከረኖች አሉ። ሌላ ከረኖችን ሌላ ዲዛይንም አሉ። የምትፈልጉትን ተጠቁ። በዚህ አይነቱ ነው ደግሞ የተለያየ ከረን አለ። በዚህ ዲዛይን በዲዛይን ነው የተለያየ ከረን አለ አለኝ አለኛ ሀቂቃ በጣም ነው የሚያምር። ልዋ ይ ደግሞ ት እንደሚያምርላሳያችሁ አ ማሻላህ እንዴት ናችሁ? የቤተሰቦች ሁላችሁ ሰላም ናችሁ ወይ? ሰብስክራይብ ላይክ ሼር አድርጉልኝ ታድርጉልኛላችሁ በጣም የማመሰግን ውዶች የምታበረታቱ ሁሉ ጀዛኩም አላህ ኸይር ብያለሁ። አላህ ሱብሓነሁ ወተዓላ ኸይር ጀዛችሁን ይክፈላችሁ። የእኔ ውድ ህቶች፣ ወንድሞች በጣም ማመሰግን ሐቂቃ። በተለይ ቱመንደር ማሻአላ በጣም የማመሰግን እህቶቼ። እና ይሄን ይመስላል። ጥራት ያለው ቃል ማቀርብ ይችላል። አበረታት ጅልባቦች፣ እንትን ይሄ ይነቃቦች ብዙ ጊዜ ጠይቁኝ አላችሁት። ጥራት ሁን ያሳያችሁ። ብዙ ግርም እንገዴ ጥራት ሁን እንዴት እንደሚያምር ሐቂቃ ማለት ነው። እዩት፣ ጠራኸው ስፋቱን፣ እርዝመቱን እዩት። እዩት እንዴት ስፋት እንዳለው እርዝመቱን እዩት። በጣም ረጅም ነው፣ ሰፊ ነው። እንደገና ደግሞ ጨርቁ ጉጡን ነው እን ይቀሩ ደግሞ ሐቂቃ በጣም ነው የሚያምረው። ነው በጣም ቆንጆ ቆንጆ እቃ ነው የማቀርበው ላሳያችሁ ብዬ ንበዝም አብዛኛው ስለምትጠይቁኝ ነው። እሺ ወዶቼ አመሰግናለሁ።